ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ፣ ስለ ግብርና መረጃ እየሰጠ ያለ፣ ግብርናን የሚያስተዋውቅ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ለጨርቃጨርቅ ኢንዱስትሪ ዋነኛ ግብዓት የሆነውን ጥጥ ስለ ጥጥ ተክል ነው ዛሬ መረጃ ማካፍላችሁ ወይም በጥጥ ዙሪያ ጥጥን ስናመርት ትኩረት ማድረግ የሚገባን ምን ላይ ነው ጥጥን የትኛው በሽታና ተባይ ያጠቃዋል እንደዚሁም ደግሞ እንዴትስ መከላከል እንችላለን ምርታማነቱስ ምን ያህል ነው የሚለውን መረጃ የሚሰጥ ነው የዛሬ ፕሮግራሜ በዓለም ከፍተኛ ደረጃ ጥጥን በማምረት የሚታወቁ ሀገራትን ስናይ ቻይና፣ ህንድ፣ ብራዚል እና ዩናይትድ ስቴትስ ከአንድ እስከ አራት የሚጠቀሱ ሀገራቶች ናቸው፣ በከፍተኛ ደረጃ ጥጥን በማምረት ከአፍሪካ ደግሞ ቤኒን፣ ቡርኪና ፋሶ እና ማሊ ከአንድ እስከ ሶስት ላይ እንደተቀመጡ መረጃዎች ይጠቅሳሉ። በሀገራችን ውስጥ የጥጥ ምርት በከፍተኛ ደረጃ የሚመረትባቸው አካባቢዎች እንደ አዋሽ ሸለቆ፣ ጋምቤላ፣ ሁመራ እና መተማ አካባቢዎች የሚጠቀሱ ናቸው። በአዋሽ ሸለቆ ውስጥ የሚገኙ አካባቢዎች ለጥጥ ምርት በጣም ተስማሚ ቦታዎች ናቸው። ጥጥ ብዙ ጊዜ በቆላማ አካባቢዎችና እንደ ኦሞ ጊቤ፣ ዋቢ ሸብሌና ተከዜ ባሉ ተፋሰሶች ውስጥም በሰፊው ይመረታል። ይህንን ካልኩኝ እንደ መግቢያ ለጥጥ ተስማሚ የሆኑ አካባቢዎች ያው እንደ አገር ደረጃ በአገር ደረጃ እንደ በአዋሽ ሸለቆ ያሉ አካባቢዎች ብያችኋለሁ። ጋምቤላ ወይም ሁመራ ያሉ የጥጥ ልማት ተስማሚ የሆኑ አካባቢዎች ናቸው፣ በተለየ ሁኔታ ማለት ነው። ይህን ካልኩኝ የአየር ንብረቱ ምን ይፈልጋል የሚለውን እስቲ እንይ። ጥጥ በሞቃታማ የአየር ጠባይ በተለይ ከ21 ዲግሪ ሴንቲግሬድ እስከ 38 ዲግሪ ሙቀት ባለባቸው አካባቢዎች በሰፊው የሚመረት ሰብል ነው። ከውርጭ ነፃ የሆነ እድገት ወቅትን ይመርጣል። ይህም በጣም ሙቀት ያለባቸውን ወቅቶች ነው የሚመርጠው ማለት ነው። በይበልጥ ጥጥ በመስኖ ሲሆን የበለጠ ጥሩ ይሆናል። ምክንያቱም አሁን ለምሳሌ እንደ ይሄ ጥቅምት ህዳር አካባቢ ያለን ውርጭ አለፍ ብለን በመስኖ በጣም ሞቃታማ አካባቢ ወቅት በሚደርስበት አካባቢ አጀስት አድርገን ማምረት ስለምንችል በመስኖ ቢመረት የተሻለ ይሆናል። ተስማሚ አፈር ሁኔታውን ስናይ በደንብ መፋሰስ የሚችል ወይም ውሃ የማይቋጥር ጥሩ የኦርጋኒክ ቁስ ይዘት ያለው ለም አፈር የበለጠ ይስማመዋል። ከስድስት እስከ ሰባት ነጥብ አምስት ፒኤች መጠን ያለው ለም አሸዋማ አፈርም የበለጠ ይስማመዋል። የሚፈልገውን የውሃ ሁኔታ ስናይ በተለይ በአበባና የቦል ዴቨሎፕመንት ወቅት ላይ በቂ የሆነ ውሃ ወይም መስኖ የግድ አስፈላጊው ነው። ጥጥ በእድገቱ ወቅት በሙሉ ከ500 እስከ 750 ሚሊ ሜትር ውሃ ያስፈልገዋል። ይሄ እንግዲህ ያው ምን ያህል ቆላማ እንትኖችን ሙቀት አካባቢ ወይም ደግሞ የዝናብ እጥረት ያለባቸው አካባቢ መሆን እንደሚችል ነው የሚያሳየው ማለት ነው። ይሄ ቦል ዴቨሎፕመንት ምንለው፣ ቦል የምንለው ምንድነው? ጥጡን አቅፎ የሚይዘው ጥጡ እዛ ውስጥ ነው የሚመሰረተው መጨረሻ ላይ እየደረሰ ማቹር ሲያደርግ ይሄ ቦሉ ስንጥቅልና ፍንትው ይላል። ጥጡ ከውስጥ ይወጣል ማለት ነው። እና ለመሰብሰብ ሲደርስ ያ ይከፈትና ጥጡን የምናይበት ሁኔታ ይኖራል ማለት ነው። ስለዚህ ውሃ በሚገባ የሚፈልግበት ወቅት ምንድነው? በተለይ በአበባ ወቅትና የቦል ዴቨሎፕመንት ወቅት ላይ ይመከራል ማለት ነው፣ ውሃ እንዳያጣ። ሌላው ከፀሐይ ብርሃን ጋር ተያይዞ ነው። የጥጥ እጽዋት ተገቢውን እድገትና የፋይበር እድገትን ለማረጋገጥ በቀን ቢያንስ ከስድስት እስከ ስምንት ሰዓታት ሙሉ ፀሐይ ያስፈልገዋል። ይሄ እንግዲህ የምንድነው፣ በጣም በረሃማ አካባቢዎች፣ በጣም ቆላማ አካባቢዎች በአብዛኛው ለፀሐይ ብርሃን ችግር የለባቸውም። ብዙም እንትን የለም እና ለዛ ምቹ ነው ማለት ነው ለጥጥ ማለት ነው። ይህም ደግሞ ሌላው ደግሞ ምንድነው፣ በዚህ ውስጥ የሼድ ያለበት አካባቢ ጥጥ አይመከርም ማለት ነው። ምክንያቱም በዛ ያለ ሰዓት የፀሐይ ብርሃን ስለሚፈልግ ማለት ነው። ሌላው ከሰብል ፈረቃ ጋር ተያይዞ ነው። ያው ጥጥን በአንድ ማሳ ላይ ሁሌ ማምረት የለብንም። ጥጥ ከሌሎች ሰብሎች ጋር ማፈራረቅ የአፈርን ጤና ለማሻሻል ተባዮችን ለመጨመርና የተባዮችን መጨመርን ለመቀነስ እና የንጥረ ነገሮችን አቅርቦት ለማሻሻል ስለሚረዳን ማለት ነው። ስለሆነም እንደ ፈረንጅ ሱፍ ይሄ ሰንፍላወር ምንለው ከበቆሎ ጋር እና እንደዚሁ ከማሾ ወይም መንግቢን ከምንለው ጋር ጥጥ ማፈራረቅ ማድረግ ይቻላል ማለት ነው። ይህም በማድረግ ያው በማፈራረቅ የአፈር ንጥረ ነገሮችን መሟጠጥ እንከላከላለን፣ የተባይ መጨመርን ይቀንሳል፣ እና በተመሳሳይ ማሳ ላይ ያለማቋረጥ ጥጥ በመትከል ሊከሰቱ የሚችሉ በሽታዎችንም ልናስወግድ እንችላለን ማለት ነው። ሌላ ከማዳበሪያ አጠቃቀም ጋር ነው። ለጥጥ የተለመደ የማዳበሪያ መጠን 100 ኪሎ ግራም ዳፕ ወይም ኤንፒኤስ አሁን በእርግጥ ኤንፒኤስ እየቀረ ነው። ዳፕ እና 50 ኪሎ ግራም ዩሪያ በሄክታር መጨመር ይመከራል። በተለይ እንደ መካከለኛው አዋሽ አካባቢ የናይትሮጅን መጠን 46 ኪሎ ግራም ለበለጠ ምርት ተመራጭ ሊሆን እንደሚችል በተወሰኑ አካባቢዎች የተደረጉ ጥናቶችም ያመለክታሉ። ከተባይ አኳያ ጥጥ እነዚህ ሰኪንግ ፔስት የምንላቸው አሉ። ይሄ ቅጠሉንም ወይም ግንዱንም ወይም ደግሞ ቦሉን ሳክ የሚያደርጉ የሚመጡ ማለት ነው እና እንደ ዋይት ፍላይስ፣ ኤፊድስ፣ ከተን ጃሲድስ ትሪፕስ እና እንደ ኮተን ሚሊ በግ የመሳሰሉት እነዚህ ሳክ የሚያደርጉ ናቸው፣ እና እነዚህ በጣም ውስብስብ የሆኑ ተባዮች ናቸው። ችላ ካልናቸው እስከ 22 በመቶ ምርት እንደሚቀንሱ መረጃዎች ይገልጻሉ። ሌላው የሚታወቀው ተባይ አፍሪካን ቦልጎርም ነው። ይሄ ደግሞ ይህንንም እንደዚሁ ችላ ካል ነው ከ36 እስከ 60 በመቶ የምርት ውድመት የሚያስከትል ተባይ ነው። መከላከያ መንገዱን ስናይ የጥጥ ተባዮችን እና የአፍሪካ ቦልወርም ለመቆጣጠር የባህላዊ መንገዶችን መነሻ እናደርጋለን። የማሳ ንጽህናን መጠበቅ፣ የሰብል ፈረቃን መጠቀም፣ በማሰባጠር መዝራት ኢንተርክሮፒንግ ማለት ነው። ሌላው ባዮሎጂካል ዘዴዎችን ደግሞ የተፈጥሮ ጠላቶችን መልቀቅ፣ እንደዚሁ ደግሞ ባዮፔስቲሳይድ ለምሳሌ ከኒም የሚዘጋጅ እንደዚሁ አለ እሱን መጠቀም እና ከኬሚካል ደግሞ እነዚህን በቅንጅት መስራት ነው። በነገራችን ላይ ማለት ነው እነዚህን ኢንተግሬትድ ፔስት ማኔጅመንት የሚባል አለ። ያንን አፕላይ ማድረግ ነው። ከኬሚካል አኳያ የተመከሩ ጸረ ተባይ ማጥፊያዎችን መጠቀም ይመከራል። አሁን ብዙ ጊዜ እንደዚህ አይነት ግንዛቤ ለመፍጠር ሲደረግ ይህን ኬሚካል ተጠቀሙ ሲባል ብዙ ጊዜ የሚሰማው ሊጠቀም የሚፈልገው አካል ይህን ይሰማና ያንን ኬሚካል ብቻ ሲፈልግ ይኖራል። የአጋጣሚ ሆኖ እዚህ ሪከመንድ አሁን የጠቀስኩት የኬሚካል አይነት ባይኖር ይሄ ሰው ሊቸገር ይችላል። ስለዚህ ምንድነው ጀነራል የሆነ ምክር ነው የሚሰጠው እና የተመከሩ ጸረ ተባይ ማጥፊያዎችን መጠቀም ይመከራል ማለት ነው እና ይሄን ምንድነው እንግዲህ በአካባቢያቸው ያሉ የግብርና ሰዎች ባለሙያዎች፣ የሚመክሩትን ምክንያቱም ይሄ በኦንላይን የሚመከሩ የኬሚካል ሪከመንዴሽኖችን እኔ ብዙ አልመክርም እና እነሱን በቅርበት እዛው ከእናንተው አካባቢ በአካል ምክንያቱም እንድንረጭ የሚያስገድደን የኢኮኖሚክ ትሬሽሆልድ ሌቭል የሚባል አለ። ባንረጨው የሚያስከትለው ጉዳት ኬሚካል ብንገዛ እና ብንረጭ የምናውጣውን ኮስት ጋር ያነሰ ከሆነ መርጨት አያስፈልግም ማለት ነው ባለው ምርቱ ማካሄድ ይሻላል። ምክንያቱም ለኬሚካል ምናወጣው ኬሚካል ስንረጭ ለጉልበት ምናወጣው፣ የአካባቢ ፖሊሽን ምንፈጥረው፣ የኤር ፖሊሽን ምንፈጥረው አለ ከንቦች አኳያ ምንፈጥረው ተጽዕኖ አለ እና እነዚህ እነዚህን ሁሉ ማየት ስለሚያስፈልግ በአካል ታይቶ ተገምግሞ ነው ጥቃቱ ምን ያህል ነው የሚለው ነገር ተገምግሞና ታይቶ ነው ወደ ኬሚካል አማራጮች መሄድ ያለብን ለማለት ያህል ነው። ሌላው ከበሽታ አኳያ ነው። የጥጥ በሽታዎች በአገራችን የጥጥ ልማት ላይ ጉልህ የሆነው ችግር የሆኑትን እንደ ባክቴሪያ ብላይት እና ፉዛሬም ዊልት የሚጠቀሱ በሽታዎች ናቸው። በጥጥ ልማት ላይ ተጽዕኖ የሚፈጥሩ በተለይ የባክቴሪያ ብላይት በሽታ ችላ ከተባለ ከ10 እስከ 30 በመቶ ምርት ውድመት ሊያስከትል ይችላል። መከላከያ መንገዱን ስናይ በባክቴሪያ የሚመጡ በሽታዎች ያው በሽታው ከመጀመሪያ ለመቆጣጠር ዘሮችን በስትሬፕቶማይሲን ትሪት ማድረግ እና መከላከል ይቻላል። ከዛ ውጭ ኮሲድ መቶ አንድ በመጠቀም በሰባት ቀን ልዩነት ሁለት ጊዜ በመርጨት መከላከል ይቻላል። ከዚህ ውጭ አዋሽ ሁለት የተባለውን ዝርያ በመጠቀም በሽታውንም መከላከል ይቻላል። ለፉዛሬም ዊልት በሽታን ለመቆጣጠር የፈንገስ መድኃኒቶችን መጠቀም ቢቻልም የምርምር ጥናቶች በጉልህ እንደሚያሳዩት ለበለጠ ዘላቂ የረጅም ጊዜ መፍትሄ እንደ ባዮሎጂካል ኮንትሮል ኤጀንትስ ላይክ እንደ ባሲለስ አይሶሌትስ ባሉ የባዮሎጂካል የቁጥጥር መንገዶች ላይ ትኩረት ብናደርግ ይመከራል። የጥጥ የመድረሻ ጊዜ ስናይ የጥጥ መድረሻ ጊዜ እንደ ዝርያው የተለያየ ቢሆንም ከ140 እስከ 180 ቀናት ሊወስድበት ይችላል። የምርት መሰብሰቢያ ጊዜውን ስናይ የዘራ ነው በሰኔ ወር ከሆነ በታህሳስ ወር አካባቢ መሰብሰብ እንጀምራለን። የመጀመሪያው ለቀማ ምን ጀምረው ግን 65 የሚሆነው ቦል ክፍት ሲሆን ነው እና ከሁለት እስከ ሶስት ሳምንታት በኋላ ሁለተኛውን ለቀማ እንቀጥላለን ማለት ነው። ቅድም ያልኳችሁ ነው ይሄ ቦል ያልኳችሁ ሲደርስ ይከፈትና ጥጡንም ማየት እንችላለን። ጥጡም ወደ ውጭ የመውጣት ሁኔታ ሊኖር ይችላል እና ያኔ 65 ቦል ከተከፈተ ምርት መሰብሰብ የመጀመሪያውን ፈርስ ፒኪንግ ማካሄድ ይኖርብናል ማለት ነው። ምርታማነቱን ስናይ በሀገራችን የጥጥ ምርታማነት እየጨመረ እንደመጣ መረጃዎች ይናገራሉ። በቅርብ ጊዜ እንደተገመተው የሊንት ምርታማነት ከ236 ወደ 745 ቶን ሄክታር እንዳደገ መረጃዎች ይገልጻሉ። ለዚህ እድገት አስተዋጽኦ ከሚያደርጉት ምክንያቶች መካከል የመንግስት ድጋፍ በተለይ አዳዲስ ዝርያዎችን ማስተዋወቅና የመስኖ እርሻ ልማት ይገኙበታል። ይሁን እንጂ ዘርፉ እንደ ጊዜው ያለፈበት ቴክኖሎጂ በመጠቀማችን፣ የመሬት አጠቃቀም ውድድር መፈጠሩ ከሌሎች ሰብሎች ጋር ማለት ነው፣ በሀገር ውስጥ ፍላጎትና አቅርቦት መካከል ያለው ከፍተኛ ክፍተት ካሉ ችግሮች ጋር ዘርፉ በመታገል ላይ እንደሆነ መረጃዎች ይገልጻሉ። ዛሬ እንግዲህ ስለ ጥጥ ያገኘሁትን መረጃ ትንሽ ነገር ላካፍላችሁ ብዬ በዚህ መልክ መጥቻለሁ። በቀጣይ ደግሞ በሌላ ፕሮግራም መለሳለሁ። በኮሜንት ላይ አስቀምጡልኝ። በዚህ በዚህ መረጃ ብትሰጠን፣ በዚህ በዚህ ሰብል እንዴት እንደምናመርት፣ የዚህ የዚህ ችግር ምንድነው መፍትሄው ብላችሁ ኮሜንት ላይ አስቀምጡ። የራሱን ወረፋ ጠብቆ ያው ምላሽ ለመስጠት ይሞከራል። አወል ስሪንቃ የግብርና ፕሮግራም እንዲህ እንዲህ እያለ ይቀጥላል። ድጋፍ ግን ይፈልጋል። በነገራችን ላይ አወል ስሪንጋ የግብርና ፕሮግራም የተሻለ አቅርቦት እንዲኖር ድጋፍ ይፈልጋል። የተለያዩ ማቴሪያሎችን ለመግዛት ሊሆን ይችላል። በማቴሪያል ሊሆን ይችላል። በገንዘብ ሊሆን ይችላል። እስቲ በግብርናው ላይ እንደ በደንብ መከታተል እየተከታተላችሁ ያላችሁ ኢንቨስት እያደረጋችሁ ያላችሁ አቅሙ ያላችሁ አወል ስሪንቃ የግብርና ፕሮግራምን ድጋፍ አድርጉለት እና የተሻለ አቅርቦት መፍጠር እንድንችል የራሳችንን ጥረት እንድናደርግ ነው የምጠይቀው። እኔ አሁን ድምፅም የምቀርጸው በማሳ ላይም የምቀርጸው አሁን በያዝኩት ሞባይል ነው በነገራችን ላይ ማለት ነው። ያው በትርፍ ጊዜ ቢሆንም ዋና ስራዬ የግብርና ምርምር ተመራማሪ ነኝ ብያችኋለሁ ከዚህ በፊት ከዛ በማስተርፈው በማገኘው ሌሊትም ሰራው ማታም ሰራው ጠዋትም ሰራው በማገኘው ጊዜ ነው ይህን እያዘጋጀው ማቀርብላችሁ። ስለዚህ የበለጠ ጠንካራ እንዲሆን ትጋቱ እንዲቀጥል ድጋፍ እንድታደርጉ በዚህ አጋጣሚ ይጠይቃል። በመጨረሻም አወል ስሪንቃ የግብርና ፕሮግራም እንደተለመደው ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላማ ብዝት ይበል። አሜን። ቻው።